የትግራይ ኃይሎች ተቃውሞን ማህበረሰቡም እንድቀላቀል ተቃዋሚዎች ጥሪ ያስተላልፉ። በትግራይ ክልል የምንቀሳቀሱ ተቃዋሚ ፓርቲዎችን የትግራይ ኃይሎች አባላት ሰሞኑን የጀመሩትን የተቃውሞ እንቅስቃሴ ሁሉም የማህበረሰቡ ክፍል እንዲቀላቀል ጥሪ ጠየቁ። አሬና ትግራይ ሉአላውነት አላውነት፣ ዴሞክራሲ ቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፍሰስ ጀምሯል ብሏል። የትግራይ ኃይሎች ባለፈው ሰኞ የጀመሩት ተቃውሞ ዛሬም ቀጥለዋል። ባለፈው ሰኞ በመቀለ የተጀመረው የትግራይ ኃይሎች አባላት ተቃውሞ ዛሬም በተለያዩ የክልሉ አካባቢዎች ቀጥሎ የዋለ ሲሆን በመቀሌ ደግሞ የጦር ጉዳተኞች የተለያዩ ጥያቄዎች በማንሳት በከተማው ሰልፍ አድርጓል። እነዚህ ሰሞኑን በትግራይ ክልል የተለያዩ አካባቢዎች መንገዶች በመዝጋት ጭምር ተቃውሞ እያደረጉ ያሉት የትግራይ ኃይሎች አባላት ከደሞዝና ጥቅማጥቅም ጥያቄ በዘለለ የለውጥና የማህበራዊ ፊቲ ፍላጎት ነው በማለት ትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ገልጸዋል። የቀጠለው ተቃውሞ በዚህ ጉዳይ ዙሪያ ዛሬ መግለጫ ያስራቸው ተቃዋሚው አረና ትግራይ ለሉዓላዊነትና ዲሞክራሲ ምልክት እያሳየ የቆየ የትግራይ ህዝብ የለውጥ ፍላጎት ወደ ጎዳናዎች መፈስ ጀምረዋል ብለዋል። ከዚህ በፊት በተበታተነ መንገድ የተለያዩ ማህበረሰብ ክፍሎች ጥያቄዎቻቸውና ተቃውሞቻቸውን ሲገልጹ ቆይተዋል፣ ያለው አረና ትግራይ ለሉዓላዊነትና ዲሞክራሲ በማሳያነትም የአስተዳደር መዋቅሮች በኃይል ከመቀየር ጋር ተያይዞ የነበረው ተቃውሞ የጦር ጉዳተኞችና መሰል ጣቃዮች ጥያቄዎች፣ መምህራንና አጠቃላይ መንግስት ሰራተኞች የሚያቀርቡት የውዝብ ደሞዝ ጥያቄ ከወንጀለኞች መበራከቱ ጋር በተያያዘ የህዝብ ቅሬታ በማሳያነት አቅርቧል። የትግራይ ሀይሎች እነዚህ የህዝብ ተቃውሞዎች ከማፈን ወጥቶ የራሳቸውን ጥያቄዎች ይዞ ወደ ጎዳናዎች መውጣታቸውን አረና ትግራይ እንደሚደግፈው የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ተናግረዋል። ከዚህ በተጨማሪ ተመሳሳይ መግለጫ ያወጣው የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለው ስርዓት ለመገርሰጽ ወጣቶች፣ ሴቶች ና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞ ይቀላቀሉ ስል ጥሪ አቅርበዋል። የፓርቲዎች ድጋፍ በትግራይ ኃይሎች እየተደረጉ ያሉት ተከታታይ ተቃውሞዎች ተከትሎ በክልሉ የሰውና ተሽከርካሪዎች እንቅስቃሴ ስተጓጎል ሰንብቷል። በዚህም በኢኮኖሚያዊ ና ማህበራዊ እንቅስቃሴ ጫና ተፈጥሯል። የአረና ትግራይ ሊቀመንበር አቶ አምዶም ገብረ ስላሴ እንደሚሉት በትግራይ ኃይሎች አባላት በሰልፍ እየቀረቡ ያሉ አጀንዳዎች የመላው ህዝብ ጉዳዮች ስለሆኑ ፓርቲዎች፣ ሲቪል ማህበራዊና አጠቃላይ ለውጥ ፈላጊ ህዝብ ሊቀላቀላቸው ይገባል ብለዋል። ትናንት የትግራይ ኮሚኒኬሽን ጉዳዮች ጽህፈት ቤት ያሰራቸው መረጃ እንደሚያመለክተው የክልሉ ጊዜያዊ አስተዳደር ካቢኔ በዚህ የትግራይ ኃይሎች ጥያቄዎች አስቸኳይ ስብሰባ ማድረጉ ያስታወቀ ሲሆን ሲዘጋጁ ቆየ ተባለ የትግራይ የጸጥታ ኃይሎች ተጠቃምነት የሚያረጋግጥ ረቂቅ ደንብ ወደ መመለከታቸው አካላት መምራቱን መግለጹ ይታወሳል። ሚኪታቦን ሰብስክራይብ በማድረግ ወቅታዊና መዘናዊ መረጃ አገኙ። ሰላም ቆዩልኝ።